በዚች ሕፃን ላይ የተፈጸመው ጉድ ሊናገሩት የሚከብድ ሊያወጉት የሚሰቀጥት ከባድ ድርጊት ነው። የሕፃኗ ወላጅ እናትና የእንጀራ አባቷ ተጣምረው የሰሩት የማይታመን ድርጊት ሊያወግዙትም ሊወገድም የሚገባ ጭካኔ ነው። እንዲህ ያለው ተግባር በዚሁ ይብቃ ተብሎ ሊቋጭም ሊያበቃለትም የሚገባ አሳዛኝ ነገር። የሕፃኗ ወላጅ አባት የልጃቸውን የማይታመን አሟሟት ሰምተው ብዙ መከራ ውስጥ ገብተውም ቆይተዋል። የድሬዳዋ እናቶች ደረታቸውን እየደቁ ያለቀሱላት እምባቸውንም ያፈሰሱላት የአስራ አንድ ዓመቷም ቆንጅዬ ታዳጊ ነበረች። ለመሆኑ የሕፃኗ ወላጅናትና የእንጀራ አባቷ ያደረሱባት ጉድ ምንድን ነው? አባትስ በልጃቸው ጉዳይ የግቡበት አስከፊ ምስቅልቅል እንዴት ያለ ነው? መላው የድሬ እናቶች ለሁለት ዓመታት ያክል እያለቀሱ ሲጠይቁት የነበረው ጥያቄስ እንዴት ያለ ነው? አሁንም በሕፃኗ ወላጅናትና በእንጀራ አባቷ የተፈረደው የመጨረሻው ፍርድ ምን ሆነም? ሁሉንም በዝርዝር ልንነግራችሁ ተገናኝተናል። እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነው። ይህንን አስገራሚ ጉድ ከመጀመሪያው እንዴት ተፈጸመ ከሚለው ጀምረን ዛሬ የተሰጠውን የመጨረሻውን ፍርድ አካተን ይህንን መረጃ እናካፍላችኋለን። ወደ ዝግጅቱ እናምራም። ወላጅ እናትና አባት አቶ ግርማ በጋዝና ወይዘሮ ሃና በየነ የተባሉ ግለሰቦች ትዳር መስርተው በጋብቻ ካልኩሌሽን መሰረት ሁለቱ ተጣምረው አንድ ሆነው በአንዲት ጎጆ ጥላ ስር ተጋምደው አንተ ትብስ አንቺ ትብስ እየተባባሉ ለመኖር ተስማሙም። ማንኛውም ሰው ትዳር ብሎ ሲጀምር ለመተጋገዝ ቤትን ለማቅናት በተጋመደው አንድነት የፈጣሪም በረከት ለማግኘትም አምላክ በፈቀደው መንገድ ዘርንም ለመተካት እንደሚያስበው ሁሉ አቶ ግርማና ወይዘሮ ሃናም እንዲሁ ያስቡ ነበር። ትዳር ከሚሰጠው በረከት ውስጥም እየተሳተፉ ኑሯቸውን ሲቀጥሉ የወይዘሮ ሃና ሆድ መግፋት ጀመረም። ሁሉም ደስ ተሰኘም። ቤተሰቡም እንዲሁ ከሁሉ በላይ አቶ ግርማ ልጅ እንደሚወለድላቸው ሲያስቡም የነበራቸው ደስታም ልዩ ነበር። መስከረም 17 ቀን 2014 ዓ.ም እንዲህ ሆነ። ዕለቱ የመስቀል በዓል የሚከበርበት በርካታ የክርስትና እምነት ተከታዮች አበራ በራ መስቀሉ የእኛ አበራ እያሉ ዝማሪያቸውን የሚያቀርቡበት በዚያ የተቀደሰ ቀን ከመስቀሉ ጋር ሌላ ደስታ ሌላ ስጦታ ተገኘም። ልጃቸው ተወለደችላቸው። ከአምላክ የተገኘች ልዩ ስጦታ መሆኗንም በመገንዘብ የፈጣሪንም ስም በእሷ በኩል ለማመስገን ስሟን በአምላክ ግርማ ብለው ሰየሙት በኋላ ግን ይችን የመሰለች ልጅ ያገኙበት ትዳራቸው መቀጠል አልቻለም ባለመስማማት አቶ ግርማና ወይዘሮ ሃና መለያየትን መረጡ ቀናት ቀናትን እየወለዱ ሲመጡ ከጊዜያት በኋላ እናትም ከሌላ ሰው ጋር ግንኙነት ጀመረች ከዚህ ግንኙነት ከጀመረችው ሰው ጋርም አብረው መኖር ጀመሩም። ከዚህ በኋላ ነበር እንግዲህ የዚች ምስኪን ህፃን ህይወት አደጋ ላይ የወደቀው። ህፃን በአምላክ የ11 ዓመት ልጅ ነበረች። አንድ ቀን ታዲያ ቤት ውስጥ እየተጫወተች ባለችበት ሰዋ ለመኖሩን የተረዳው ከእናቷ ጋር የሚኖረው እንጀራ አባቷ ያልተጠበቀ ነገር አደረገም። እጅግ በሚያሳዝን ሁኔታም በማይታሰብና በማይጠበቅ መልኩ ሕፃኗን አስገድዶ ሴትነቷ ላይ ተጫወተባት። ገና ያልጠነከረ ሰውነቷ ላይ ጨከነም። እንኳን እንዲህ ያለውን አረመናዊ ተግባር ሊደረግባቸው ቀርቶም ሊቆነጥጧቸው የሚያሳሱ ጭኖቿ መሃል ገባም። አስገራሚው ነገር ይህ ብቻ አይደለም። እጅግ የሚያሳዝነው ሌላውም ነገር ተከተለም። እናቷ የልጇን እንዲህ መሆን ባወቀች ጊዜ ወደ ፖሊስ አመልክታ ይህንን ጭካኔ የፈጸመባትን ሰው ለህግ ታቀርባለች ተብሎ ሲጠበቅ ነውሩን መሸፈን ጉዱንም መደበቅ ፈለገች። እሱም መቀጣት ሲገባው ልጇን መደብደብ እሷንም ማሰቃየት ላይ በረታች። ሕፃኗ ነገሩን ለሰዎች እንዳታወራ በማሰብ ይመስላል ከምትማርበት ትምህርት እንድታቋርጥም አደረገች። ከልጆች ጋር መጫወትም ሆነም መገናኘት እንዳትችልም በቤት ውስጥ ብቻ ተቆልፎባት እንድትውልም ማድረጉን ተያያዘችው። ነገሩ የእናትነት አንጀት የሚታይበት በልጅ መንሰፍሰፍና መርበትበት የጎላበት ሳይሆን ይልቁንም ሊነግሩት ሊያወጉትም የከበደ ነገር ዘግናኝ የሚባል ወንጀል የተፈጸመው ከዚያ በኋላ ነበረም። ዝርዝሩን እናስከትል። ወላጅ እናት ወይዘሮ ሃና በየነ በድሬዳዋ ከተማ የገንደ የገንደቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር የተፋታችዎቹ ሴት ከሷ ጋር እየኖረ ባለ ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇን ተገዳ መደፈሯን ስታውቅም እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማደባበስ በማሰብም ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስም በተጨማሪ ከአምስተኛ ክፍል የትምህርት ገበታ እንድታቋርጥ ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ውስጥ ተዘግቶባትና ስራ ቦታ ድረስ ከሷ ጋር ሳትነጥላት ብትንቀሳቀስም እንኳን መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ባብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአርመኒያዊ ስራም ሳይንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት በዳር 1 ቀን 2015 ዓ.ም ተመረጥ ከእጮኛዋ ጋር በመተባበር ቀጥቅጠው ሕፃን በአምላክ ግርማን ህይወቷ እንዲጠፋም ማድረጋቸውንም ነው የተነገረው። 2015 ላይ ይህ ነገር ከተፈጸመ በኋላም የቀብር ሥነ ሥርዓቷ ተፈጽሞ ካለቀም በኋላ በርካቶች ፍትሕ ሲጠይቁም ሰነባብቷል። በዚህ በ2017 ዓ.ም ደግሞ ሕፃኗ ሕይወቷ ያለፈበት ሁለተኛ ዓመት መታሰቢያ የተደረገ ሲሆን ይህንንም ጥፋት ያጠፉት ሰዎችም ፍርድ ሳይጣልባቸውም ቆይተው ነበረም። የሕፃኗ ወላጅ አባት የሆኑት አቶ ግርማ ደግሞ የልጃቸው ሞት እያንገበገባቸው በዚህም የተነሳም ለበሽታ ተዳርገው በብዙ ስቃይ ውስጥ እያለፉም ነበረም። ሙሉ ድሬዳዋን ጨለማ ያለበሰ እናቶች ሆዳቸውን አስረው እየመቱ ያለቀሱላት ፍልቅልቋ ሕፃን በአምላክ የመጨረሻው ቀጠሮ በቅርቡ ሲጠበቅ ሰነባብቷል። በወላጅ እናቷና እንጀራ አባቷ ህይወቱ ያለፈው ህፃን በአምላክ ግርማ በጋዝ ጉዳዩም ባለፈው ግንቦት 8 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የጥፋተኝነት ውሳኔ ሰጥቶበትም ነበረም። ተከሳሾቹ በአንደኛ ክስ ከባድ የሰው ግድያ የወንጀል ህግ 539፣ በሁለተኛ ክስ ሐሰተኛ ሰነድ መፍጠር በግፍ የሚፈጠር ሐሰት የወንጀል ህግ 375 በሶስተኛ ክስ ከህግ ውጭ ይዞ ማስቀመጥ ወንጀል ህግ 585 በአራተኛ ክስ ደግሞ አካለ መጠን ያልደረሰች ልጅ መጥለፍ ወንጀል ህግ 530 ጥፋተኛ ተብለውም ቆይተዋል። ታዲያም የእነዚህን ጥፋተኛ የተባሉ ሰዎችን ጉዳዮችም ቅጣት ለመጣል ለግንቦት 15 ቀን 2017 ዓ.ም ቀጠሮ ተሰጥቶም ህዝቡ ተበተነም። የቀጠሮ ቀን ደረሰ። በርካቶች በጉጉት ጠበቁ። ምን አይነት ውሳኔ ይወሰናል ብለው ማሰብ ጀመሩም። በመጨረሻም እንዲሆንም በወላጅ እናቷና እንጀራ አባቷ ህይወቱ ያለፈው ህፃን በአምላክ ግርማ በጋዝ ጉዳዩ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ መስጠቱ ተነግሯል። ተከሳሾችም እናቷ ሃና በየነ በሞት እንድትቀጣም ተወስኗል። እንጀራ አባቷ ደግሞ አቶ ብሩክም እንዲሁ በሞት እንዲቀጣ ተወስኖ ፍርዱ በዚሁ ተጠናቀቀም። ታዲያ በዚህ ጉዳይ ላይ እናንተ ምን አይነት አስተያየት አላችሁ? ሐሳባችሁን በኮሜንት መስጫው ላይ ያስቀምጡልን። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ በተለያየ ጊዜ ወደ እናንተ የሚያቀርብላችሁ ሚዲያችን ነውና ሰብስክራይብ እንድታደርጉን ባክብሮት ጠየቅን። በዛሬው ዝግጅታችን በሕፃን በአምላክ ግርማ ላይ የተፈጸመው ወንጀል እስከ ዛሬ ድረስ የነበረበትን ሂደትናም ከመነሻው ጀምሮም አሁን በዛሬው ዕለት የተሰጠውን ፍርድ ማካተን ይህንን መሰናዶ አዘጋጅተን ወደ እናንተ አቅርበንላችኋል። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ቆዩልን።